አሁን የምንገኘው በከምባታ ዞን በቃጫ ቢራ ወረዳ ነው። በዚህ አካባቢ ባለፉት አመታት መሬቶች ተሸፍኑ የነበሩት በማይበሉ ባህር ዛፍን በመሳሰሉ ዛፎች ነበረ። ዛሬ ይህ እውነት ተለውጧል። በምግብ ራስን ለመቻል በሚደረጉ ጥረቶች ተግባራዊ የተደረጉ ያሉ ኢኒሼቲቮች ሚናቸው እየጎላ ነው። በተለይም ደግሞ መሬትን በሚለሙ ሰብሎች በማልማት ተጠቃሚነትን ማጎልበት አንዱ ተግባር እየሆነ መጥቷል። በማዕከላዊ ኢትዮጵያ ክልል ከምባታ ዞን ቃጫ ቢራ ወረዳ የሚገኙት አርሶ አደር ደስታ ፎሬ ደግሞ የዚህ ምሳሌ ናቸው። ብዙ ጊዜ ኔ ጥያቄ ይፈጥረኛል። ለምንድነው እኛ አካባቢ ሰው በአርዛፍ ለምን አይነቅልም ባርዛፍ ነቅሎ ሌላ ነገር ለምን አይተክልም በሚለው ላይ ለምን በራሴ አልጀምርም የሚለውም ነገር ሶስት ነጥብ አምስት ሄክታር በላይ ራሴ መሬት አለኝ። አስራ ዘጠኝ ሰባ አራት መቶ ሰባ ሁለት መቶ የተተከለ ባርዛፍ ነበር። በጣም ወፍራም ነው። ያን አምስት ሶስት ስልሳ ሺ ብር ከፍዬ አስነቀልኩ። በጫናዎች የተጀመረው ይህ ተግባርም ዛሬ ላይ ለሌሎች ምሳሌ መሆን ችሏል። ብቻዬን ወስኜ የገባው አባቴም ተቆመዋል፣ ባለቤቴም ተቆማለች። ገንዘብ እያጠፋ ነው፣ አስፈላጊ ሆልን በሚል ብዙ ሰውም እንዳልሰራ የሚደረግ ነገሮች በቃ ብዙ ጫና ነበር። ግን ዛሬ ደግሞ ሁሉም ከኔ በላይ ደስተኞች ናቸው። በዚህ ወረዳ የሚገኘው የነ ወጣት ስንሻው ቸሩ መሬት ደግሞ ሌላኛው የዚህ ተግባር ማሳያ ነው። እንዲህ የምትመለከቱት ወደ አራት ሄክታር የሚሞላ መሬት ከዚህ በፊት በተለይም ደግሞ በባህር ዛፍ እየተሞላ ነበር። ዛሬ ግን ይህን አካባቢ ወደ ቡና ማሳነት ለመቀየር የዝግጅት ምዕራፎች በምትመለከቱት መልኩ እየተከናወነ ይገኛል። መጀመሪያ ሙሉ መሬቱ ባህር ዛፍ ነበር። ሶ ያንን ባህር ዛፍ ነው ለኛም ለህብረተሰቡም ጥቅሙ ዳት ማች ስላልሆነ ያንን አንስተን ለኛም ለህብረተሰቡም ሞር ለሀገሪቷም ጥቅም ይሰጣል ብለን ወደ አሰብንበት ምርት ለመቀየር ነው እንግዲህ ዝግጅት ላይ ሆር ደሞ ስራ ላይ የምንገኘው። ባህር ዛፍ እንደሚታወቀው መሬትን አድርቆ ያለውን ውሃ ፎር ኔክስት ጀኔሬሽንም እንዳይታለፍ አድርጎ የሚያድርቅ አይነት ተክል ነው። ያን በማድረካችን እኛ ብቻ አይደለም የምንጠቀመው። ሶሳይቲ የሚጠቀመን ሰው እርዳታ መለመን የለበትም። ምግብ ራሳችን መቻል አለብን። እኛው ነው ሁሉ የምናመርተው እኮ ከኛ አልፎ ተርፎ ለገባ ነው። መንግስት ባለፉት ጥቂት አመታት ለዘርፉ የሰጠው ትኩረት ለነዚህ ተግባራትም መሰረቱ ሆነዋል። መንግስት ያመጣው ስትራቴጂ ደግሞ ጠቃሚ ነው። በተለይ በግብርና ምግብም ራስን መቻል ቀላል አይደለም። ያድሮ የሌላ ነው። በዚህ በአዲሱ እንትን የመጣ ነው። ባህር ዛፍን ወደ ምግብነት ለሚውሉ ሰብሎች መቀየር የመንግስት ሜን አላማ ነውና። ያንንም ተከትለንም ነው እየሰራ ያለ። ባህር ዛፍ በክልሉ በተለያዩ ቦታዎች ያለ ቦታው መተከሉ ለድርቅ ተጋላጭ እያደረገ መሆኑን ያነሱት በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪ ና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ስማን ስሩር ከዚህ ችግር ለመውጣት በተሰሩ ስራዎች ተጨባጭ ለውጥ ማምጣት መቻሉን ተናግረዋል። በከምባታ ዞን በአንድ መንደር ቀጫ ቢራ ውስጥ በአንድ መንደር ከአንድ አርሶ አደር የጀመር ነው ባህር ዛፍን የማይበሉ ዛፎችን በፍራፍሬ ዛፎች የመቀየር በሚበሉ የፍራፍሬ ዛፎች የመቀየር ንቅናቄ አሁን በሺዎች የሚቆጠሩ ማሳዎች የባርዛፍ ማሳዎች ተነስተው ወደ ፍራፍሬ ወደ ቡና ወደ ቅመም ወደ ሌሎች ሰብሎች እየተቀየረ ነው ያለው። ይሄ አንደኛው የለውጡ ትሩፋት መሆኑን አንስተው ለዚህም በክልሉ የተለያዩ ድጋፎች እየተደረጉ መሆኑን አንስተዋል። ያው የማትጋት ስራ እየሰራ ነው ያለው፣ የማነቃቃት ስራ እየሰራ ሁለት ሺህ የቡና ችግኝ ገዝቶ ለመስጠት ቃል ገብቷል፣ የክልሉ መንግስት ማለት ነውና፣ ይህ እንግዲህ ያው የጊዜን፣ የጉልበትን፣ የመሬትን፣ የሐሳብን ምርታማነት የምናሳድገው በማሳ ብቻ አይደለም፣ በሁሉም ቦታ ነው። እና ማሳዎቻችን የላቀ ጥቅም በሚሰጡ ነገሮች መዋል አለባቸው። በልማት አለባቸው። ባህር ዛፍ ያስፈልገንም ማለት ባህር ዛፍ የራሱ ቦታ አለ።